በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ ያላችሁ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በሦስቱ እንዳትስቱ፣ ዛሬ በገዳመ ቆሮንቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ድል ያደረገባቸውን ሦስት አርስተ ሐጣውዕ በተመለከተ አጠር ያለ መልእክት እንማማራለን። እግዚአብሔር አምላክ ሁላችንን የሚያስተምረን መጀመሪያ ሰው የተፈጠረው በእግዚአብሔር አምሳል ነው። ወደ ዘፍጥረት ምዕራፍ 1 ቁጥር 26 ላይ ንግበር ሰብአ በአርአያነ ወበአምሳሊነ በአንድነታችን፣ እንደ ምሳሌያችን ሰውን እንፍጠር። ሰው አንድ መሆኑ መጀመሪያ የተፈጠረው አዳም ነው አይደለ? በአዳም የእግዚአብሔር አንድነት ይታወቃል ማለት ነው። እንደገና ሰው አንድ ሲሆን ባህሪው ሦስት ነው። ልብ አለው፣ ያስባል፣ ቃል አለው፣ ይናገራል፣ እስትንፋስ አለው፣ ይተነፍሳል። ስለዚህ በስላሴ አርያና አምሳል የተፈጠረ ማለት ነው። ስለዚህ በስላሴ አርያና አምሳል የተፈጠረ ሰው በሦስቱ እንዳትስቱ ይላል። በሦስቱ ስላሴ የተገኘ ሰው ስለሆነ ማለት ነው። ሌላኛው ልጅነት የምናገኘ የእግዚአብሔር ልጆች የምንሆነው ደግሞ በዚህ መክብብ አራት ላይ እንደምንመለከተው ቁጥር 10 ማለት ነው። በሶስት ገመድ የተገመደ አይበጠስም ማለት ነው። በጥምቀት በሜሮን በስጋ ወደሙ ሀብተውልድና ስመክርስትና ስመክርስትና በማኅጸነ ዮርዳኖስ በአብራከ መንፈስ ቅዱስ ልጅነትን ያገኘ አይበጠስም። በሦስቱም አይስትም፣ ከሦስቱም በአንዱ አይስትምና ተጠበቁ ይለናል። በሌላ መልኩ እግዚአብሔር እነሆ ሰው ያደረገን አራቱ ባህሪያት ሸክላ ናቸው። ሰው እንድንሆን ሰው እንድንባል ያደረገን ነባቢት፣ የምትናገር ለባዊት፣ ዘላለማዊት፣ ህያዊት፣ ለባዊት፣ የምታስብ ህያዊት፣ ዘላለማዊ የሆነችን ነፍስ ሰጦን ነው ማለት ነው። ስለዚህ በዚህ ሰው ሆነን የምንኖር ሰዎች በሶስቱ እንዳትስቱ ተብለናል። እንዳንስስ እግዚአብሔር ይጠብቀን። ሶስቱ ማናቸው ካልን ስስት፣ ትዕቢት ፍቅረን ገንዘብ ማለት ነው። ይህንን የእኛ ጌታ በገዳመ ቆሮንቶስ ድል አድርጓልና በዚህ እንዳንስት እግዚአብሔር ይፈልጋል። እንደ አንዳንድ ነገሮችን እንውሰድ። ምን ይላል መሰላችሁ? ምሳሌ 30 ቁጥር 22 ላይ በሦስት ነገር ምድር ትናወጣለች ይችላል፤ ባሪያ በነገሰ ጊዜ፣ ሰነፍ እንጀራ ባገኘ ጊዜ፣ የተጠላይ ሴት ዳር ባገኘች ጊዜ፣ በዚያን ጊዜ ምድር ትናወጣለች ይችላል። ሶስት ነገሮች ይገርሙኛል አለ። የንስር መንገድ በሰማይ፣ የእባብ መንገድ በድንጋይ ላይ፣ የመርከብ መንገድ በባህር ላይ ይህ ይገርመኛል አለ። በሶስቱ እንዳትስቱ። ሌላው ደግሞ ሶስት ቅዱሳን ሁል ጊዜ በሕይወቴ ትዝሉኛል አለ። ኖህ፣ ዳንኤል፣ ኢዮብ እነዚህ ቅዱሳን ሁል ጊዜ በሕይወቴ ትዝሉኛል ስህተት ያልገጠማቸው ኖህ ለምሳሌ አሁን ሁሉም ሲያልቁ ስምንት ቤተሰቡን ይዞ በጥንካሬ ያለፈ። ዳንኤል ባቢሎን ላይ ወርዶ ያን ያክል መከራ አይቶ ያለፈ ታላቅ ነው። እዮብ ልጆቹ ሙተው ንብረቱ አልቆ፣ ሰራተኞቹ አልቆ፣ ስጋው በትል ተመቶ እስከ መጨረሻ ነፍሴን በጥርሴ እነክሳታለሁ ብሎ ሳይስት ያለፈ ታላቅ ጻድቅ ነው። በነዚህ ነው የሚለው ሌላው ምስክር በሦስት ይጸናል ይላል። የማቴዎስ ወንጌል 18 16፣ ሁለተኛ ቆሮንቶስ 13 አንድ ላይ ምስክር በሦስት ይጸናል። አዎ በሦስቱ እንዳትስቱ፣ በሚጸና ነገር ላይ እንዳትስቱ ይላል። በጸና ነገር ለምሳሌ ቅዱስ ጴጥሮስ ኢየሱስ ክርስቶስን ክዶታል። ስልሰ ትክህደን ይዘንበለ ይንቁ ዶሮ ማቴዎስ 26 34 ላይ ዶሮ ሳይጮህ ሶስት ጊዜ ትክደኛለህ አለው። እንደተባለውም ዶሮ ሳይጮህ ሶስት ጊዜ ክዶታል ማለት ነው። ቅዱስ ጳውሎስም ስለ ወንጌል ሶስት ጊዜ በበትር ተመታው ሁለተኛ ቆሮንቶስ 11 25 ላይ ነው ማለት ነው። ስለዚህ ምን ይላል? በሦስቱ እንዳትስቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚታወቀው ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በሰላሳ ዓመቱ በማዮርዳኖስ ተጠምቆ ወዲያውኑ አልዋለም አላደረም፣ ወደ ገዳመ ቆሮንቶስ ነው የገባው። ወደ ገዳመ ቆሮንቶስ የገባበት ዓላማ ለመጾም ነው። ለመጾም ማለት ምንድን ነው? በስስት በመግብ የመጣውን ዲያብሎስን ለማስወገድ። ለምን መጣ ከተባለ እግዚአብሔር ወገብሮ እግዚአብሔር ለአቡነ አዳም እግዚአብሔር አዳምን ከመሬት አፈር አበጀው ይልና ወአንበሮ ውስተ ገነት በገነት አስቀመጠው ይላል። እንድትረዳው ሔዋንን አመጣና ከጎኑ ሰጠው ይልና ወተከለ ሰለስተ እፀ ሕይወት ሶስት እንጨቶችን ፊቱ ላይ ተከለ ይላል። በሶስቱ እንዳትስቱ አላቸው። አዳምና ሔዋንን ምን አላቸው? በእነዚህ በሶስቱ እንዳትስቱ። ለምሳሌ እፀ ወይን በወይን ጀርባ ያለውን በሙሉ ማንጎ፣ ብርቱካን፣ ፓፓያ ይህን ትበላላችሁ ተፈቅዶላችኋል። በለስን ግን እንዳትበሉ። የምትበሉት እንደተፈቀደ እንዳትበሉ ደግሞ የምትጾሙት ታዛችኋል፣ ህግ ነው ማለት ነው አላቸው። በበላችሁ ጊዜ ትሞታላችሁ። ስለዚህ ብሉ የተባላችሁትን ብሉ፣ አትብሉ የተባላችሁትን ጹሙ አለና፣ ጾም ከሰው ልጅ አዳብሮ ተፈጥሮ የመጣ እንጂ እንደ ውሃ ፈሳሽና እንደ እንግዳ ደራሽ እንዳይደለ እዚህ ላይ እናውቀዋለን ማለት ነው። ሰው የሚኖርባት ይቻለም የሚጠብቃት የእግዚአብሔር መንግስት እንዳለችም ደግሞ በወቅቱና በሰዓቱ የሚበላው የሚመገበው እንዳለና የሚጠብቀው እንዳለ ለምሳሌ ገበሬ በቤቱ ያለውን ይበላል፣ በማሳ ያለውን ይጠብቃል ማለት ነው። መጀመሪያ ቡቃያውን፣ ከዚያ አበባውን፣ ከዚያ ፍሬውን ይጠብቃል ማለት ነው። ለዚህ ነው ሰሎሞን በለሱን የጠበቀ ፍሬውን ይበላል አለ። በቤተ ክርስቲያናችንም ዘጸን አዴዴሃ ይበል ፍሬሃ የቤተ ክርስቲያን የቤተ ክርስቲያን ደጇን የጸና አምልኮቷን የጸና ፍሬዋን ይበላል። ለጊዜው መግቦቷን ነው ፍጻሜው ግን እግዚአብሔር መንግሥት ነው ማለት ነው። ስለዚህ አዳምና ሔዋን የእግዚአብሔርን ትእዛዝ እየጠበቁ ሰባት ዓመት ቆዩ። በሰባተኛው ዓመት ግን እምድረ ሰባቱ ዓመት አለው አዳም ትእዛዝ እግዚአብሔር በሰይጣን ምክንያት የእግዚአብሔርን ትእዛዝ ጣሱና ያልተፈቀደላቸውን የሰማይና የምድር ንጉሥና ንግሥት እንሆናለን ብለው በሰይጣን ጋባዥነት፣ ሰይጣን ሔዋንን ጋበዛት። በለስን ብትበሉ አዎ ንጉሳ የሰማይና የምድር ንግሥት አንቺ እሱ ደግሞ የሰማይና የምድር ንጉሥ ይሆናል ብሎ በለስን ሲያመለክታት ለአይን ያማረ የሚያስጎመዥ ሆነና ስስታ ማደረጋት ይላል። አያችሁ የጅብ ችኩል ቀንድ ይነክሳል አለ። ስንት እፅዋት ስንት ፍሬያት ተሰጧት፣ አንድ ቅጠል ግን ከተሰጣት በላይ ሆኖባት። የተሰጣት ብዙ የተከለከለችው አንድ፣ የተሰጣቸው ብዙ የተከለከሉት አንድ ሆኖ ወደ አንዱ ተመለከቱና በለስን ቆርጦ በሉ። ገነትን ያክል ቦታ እግዚአብሔርን ያክል ጌታ አጡ። እንግዲህ በዚህ ምክንያት ነው እግዚአብሔር ይህ ቀላል አልነበረምና መከራ መጣባቸው 5500 ዘመን። ይህንም መከራ ለማስወገድ የመጣው ጌታ አርባ ቀንና አርባ ሌሊት ሲጾም ከተዘረጋ ሳይታጠፍ ከቆመ ሳይቀመጥ፣ ፀብአ አጋንንትን ድምፅ አራዊትን ታግሶ ጾመ። ጾሞ ሲጨርስ ተራበ ነው የሚለው ሉቃስ አራት ሁለት። የማይራበው አምላክ ተራበ፣ የማይጠማው አምላክ ተጣመ። አየው ጾሞ መራብ ሕይወት ነው። ሳይጾም መራብ ግን በሽታ ነው። ለዚህ ነው ምን ይላል? ምግባቸውን በየጊዜው ይሰጣቸው ዘንድ ፍጥረታት በሙሉ ተስፋ የሚያደርጉት ጌታ ተራበልን። እግዚአብሔር እንዴት እንደወደደን የፍቅሩን መጠን ተመልከቱት። ጾሞ የሚራብ አመላክለኛ ሲል ሮሜ 832 በዳዊት አንደበትም እንዲህ ተብሏል። ዓለም በሙሉ የእኔ ነውና ቢርበኝ እንኳን አለምንም መዝሙር 4914። በራሱ አንደበትም የሕይወት እንጀራ እኔ ነኝ፣ ከእርሱ የበላ ለዘላለም አይራብም ብሎ እሱ ዘላለማዊ ምግብ ለሰዎች እንደሆነ አይራብም አይሞትም ብሎ ይናስቀምጧል። በሌላ መልኩ በአምስት እንጀራና በሁለት ዓሣ አምስት ሺህ ሕዝብን ያጠገበ እርሱ በማቴዎስ 14 ላይ፣ አዎ የተራቡትን ያጠግብ ዘንድ እንደገና በቀራኔው አደባባይ የተሰራውን የመከራ ማዕድ ፍላጎት ለማመልከት ጾሙን ሲፈጽም ተራበ። በመዋዕለ ትምህርቱም እንጀራን ያመጡ ዘንድ ደቀ መዛሙርቱን ወደ ሰፈር ላከ። ከትንሳኤም በኋላ ልጆቼ አንዳች የሚበላ ያላችሁ ምን እያለ እንደ ችግረኛ እንደሚራብ እንጀራ ለመነ። ነገር ግን ፍላጎቱ የምድራዊ እንጀራ ስሜት አለመሆኑን ለማመልከት፣ ለማስተማር፣ ለማሳየት እንጀራ ብላ ባሉ ጊዜ እናንተ የማታውቁት ሌላ ምግብ አለኝ በማለት መብላትን እንደማይገባው እምቢ አላቸው። የማይበላ አምላክ ስለሆነ ለምን ቅቤን እሳት አይበላውም? ያቀልጠዋል እንጂ። ስለዚህ እግዚአብሔር ምግብ በላ ማለት ቅቤን እሳት በላው እንደ ማለት ነው ማለት ነው። እስከዚህ ሰዓት ድረስ ለ5500 ዓመታት አሸናፊ ሆኖ የቆየው የሰው ልጅ የመጀመሪያና የመጨረሻ ብርቱ ጠላት ሰይጣን ግን ይህን መለኮታዊ ጥበብ ባለማወቁ በእጁ ለደንጋይ ይዞ በገዳመ ቆሮንቶስ አሁን አንተንም እኔንም ርቦናል። ስለዚህ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርግና እንብላ አለው። አሁን ድንጋዩን ዳቦ ማድረግ እንደማይችል ቢነግረው፣ ከኪሱ ሁለት ዳቦ ይዟልና እንግዳስ ድንጋዩን ዳቦ ማድረግ ካልቻልክ፣ አንዱን ላንተ አንዱን ለእኔ እንብላ ብሎ ሊያስት ነበረ። ነገር ግን እግዚአብሔር እንደዚህ አለው ሰው አንድም የሰው ሕይወት ሰው ሕይወት የሚያገኘው በእግዚአብሔር ቃል ነው እንጂ በእንጀራ ብቻ አይደለም። በሌላ መልኩ የሰው ልጅ የሚኖረው በእግዚአብሔር ቃል እንጂ በእንጀራ ብቻ አይደለም ብሎ ሰይጣንን ድል አድርጎ እኔና እናንተም ጾም በመጣ ጊዜ፣ አዎ እግዚአብሔርን መምህር አድርገን ተምረን እንድንጓዝ፣ ለስጋችን እንዳናደላ ለነፍሳችን እንድናደላ ጾመን ጸልየን የፋሲካ ባለቤት እንድንሆን ሊያስተምረን ስለፈለገ ነው። በምግብ የገባውን ሰይጣን በምግብ አሸነፈው። በዚህ መሰረት ሰው ምድራዊ እንጀራን ብቻ በልቶ በዘላለም እንዳይሞት ይህ ስጋ የዘላለም ሕይወት ምግብ ሆኖ ለሰው ልጆች የተሰጠ ይለናል ዮሐንስ 649። ጌታችንን ሊያሳሳው የፈተነው ሰይጣን በስስትና ስስትን አዎ በመሰሉ በስጋ ፈቃድ ሊዋጋን እንደሚመጣብን አውቀን ስጋችን ሳስቶ ሊበላ የማይገባውን ልብላ፣ ልስራ፣ ሊሰራ የማይገባውን ልስራ፣ ስሩ ቢለን የሰይጣን ፈተና መሆኑን አስተውለን ልንታገስና ድል እናደርገው ያስፈልጋል። ለምሳሌ በትዳር ሚስትህ እያለሽ ሌላ ሴት እንድታይ ያደርጋል፣ ስስት ነው። ባል እያለሽ ሌላ ወንድ እንድታይ ያደርግ፣ ስስት ነው። ስልጣን እያለህ ሌላ ስስት፣ ሀብት እያለህ ሌላ ሀብት፣ ኑሮ እያለህ ሌላ ኑሮ ጥሩ አገልግሎት እያለ የሌላውን የሚያደርግ ስስት ነው። ከዚህ ስስት፣ ከዚህ መጎምጀት፣ ከዚህ የአጋንንት ስራ ራሳችን ጠብቀል ድል እንድናደርገው ይልቁንም ትናንትና ጋብዞህ የማያውቀው ጓደኛህ ጾም ሲመጣ ልጋብዝህ፣ ጋብዞሽ የማያውቀው ጓደኛሽ ጾም ሲመጣ ልጋብዝሽ ብሎ የሚያስጎመዥና የሚያሳሳ ነገር ሊያሳይ ይችላል። የሰው ልጅ በልብስ ሊሳሳ፣ በልብስ ሊጎመጅ፣ በቅጠል ሊጎመጅ፣ በስሜት ሊጎመጅ፣ በደምግባት ሊጎመጅ፣ በብር ብዛት ሊጎመጅ፣ በመኪና ሊጎመጅ፣ በስልጣን ሊጎመጅ፣ በሀብት ሊጎመጅ አይገባውም። ዲያብሎስን ድል አድራጊ መሆን አለበትና እንድናደርገው እግዚአብሔር ይርዳን። ሁለተኛው ትዕቢት ነው። ትዕቢት ጸሩ ለክርስቶስ ይላል። ትዕቢት የክርስቶስ ጠላት ነው። ፈርዖንን አይተነዋል። በዘጸአት ምዕራፍ አምስት ላይ እግዚአብሔር ማን ነው እንደኔ ኃይል አለው እንደኔ ወታደር አለው እንደኔ መሳሪያ ለው ብሎ ሲዘባበት በኤርትራ ባህር ከነፈረሱ አስጥሞታል። ናቡከደነጾርን ሳር አስግጦታል። ሄሮድስን ራሱን እንዲበላ አድርጎታል። ስለዚህ እግዚአብሔር ለትሑታን እንጂ ለትቢተኞች ቦታ የለውም። ሰይጣን ከዚህ በኋላ ይላል የማቴዎስ ወንጌል አራት ሉቃስ አራት ላይ ለቀጣዩ ፈተና ያመቸው ዘንድ ወደ ቅድስት ከተማ ሄዶ ከመቅደሱ ጫፍ ቢቆምለት ጌታ እንደሚያሸንፈው አሰበ ይላል ከአሳብ በፊት የማወቅ ችሎታ ያለው አዎ ማየመ ረህቧት ሁሉን የሚመረምር ሁሉን የሚያውቅ ጌታ በቅድስቷ ከተማ ውስጥ በሚገኘው መቅደስ ጫፍ ላይ ቆሞ ታየው በዚህም ቦታ ላይ እያለ ሰይጣን መጣና እግርህ በድንጋይ እንዳትሰናከል በመንገድም ሁሉ ይጠብቁ ዘንድ መላእክቱን ያዛቸዋል፣ በእጃቸው ያነሷል ብትወድቅም ተብሎ ስለ አንተ ተጽፏልና መዝሙር ዘጠና ላይ የእግዚአብሔር ልጅ ከሆንክ ከዚህ ወደታች ዘለ ውረድ ሲል አዎ በጥቅስ መላእክት እንደሚያነሱት መላእክት እንደሚደግፉት የመላእክት ፈጣሪ ሆኖ ሳለ የጻርቃን ፈጣሪ ሆኖ ሳለ መላእክቱ የሚሸከሙት አምላክ ሆኖ ሳለ ዘይነብር ዲበ ኪሩቤል በኪሩቤል ላይ የሚቀመጥ አምላክና መላእክቱ የሚያመሰግኑትን አምላክ ወድቆ መላእክት የሚያነሱት አድርጎ መላእክት የሚያገለግሉትን አምላክ መላእክት የሚደግፉት አድርጎ የፈተና ጥያቄውን አቀረበ ይላል። ጌታም ሁሉ ሲቻለው እንደ ሰይጣን ሐሳብ፣ ሳይታበይ ከሰዎች አንዱ ሊናገረው የሚገባውን አምላክህ እግዚአብሔርን አትፈታተነው፣ አለው። አያችሁ? ይህን ብለን ነው ዛሬ ትዕቢት በተለያየ መልኩ ይመጣል። በስልጣን ይመጣል፣ ከኔ በላይ ባለስልጣን። በሀብት ይመጣል፣ ከኔ በላይ ባለ ሀብት። በመልክ ይመጣል፣ ከኔ በላይ ባለ መልክ። በድምፅ ይመጣል። በወንጌል አገልግሎት ይመጣል። በእውቀት ይመጣል። በጥበብ ይመጣል፣ ከኔ በላይ ጥበበኛ፣ ከኔ በላይ አራሽ፣ ከኔ በላይ ቀዳሽ፣ ከኔ በላይ ተኳሽ፣ ከኔ በላይ ነጋዴ፣ ከኔ በላይ አትራፊ፣ ከኔ በላይ ተናጋሪ፣ ከኔ በላይ ዘማሪ ከኔ በላይ አስተማሪ ከኔ በላይ ድምፃዊ እያለ ሰይጣን በላያችን ላይ ሊመጣ ይችላልና፣ ስለዚህ ትዕቢት የክርስቶስ ጠላቱ ስለሆነ ከዚህ ልንወጣ ያስፈልጋል ማለት ነው። ሁለት ጥቅሶችን እንጨምር። ለምሳሌ ማርያም፣ ይህች የሽታዋ ማርያም መልኳን ደምግባቷን አይታ ተመልክታ በመስታወት እንደኔ ያለ መልካኛ እንደኔ ያለ ድምግባት ያለው የለም ታክሲና ጊዜ አይጠብቅም ይጠብቅም ብላ ኃጢአትን እስከ ጥጉ ሰራችው። አዎ ከኔ በላይ ሴት፣ ከኔ በላይ መልክ። ዛሬም በሀገራችን ዛሬም በዓለም መልካቸውን መተዳደሪያ፣ መልካቸውን የገበያ ሽያጭ ወረት አድርገው የሚንቀሳቀሱ ብዙ ሰዎች አሉና አፈር ነው። አፈር ስለሆነ ደም ግባትም ይኑርህም አይኑርህም ይኑርሽም አይኑርሽም አፈር ስለሆነ እጅ ላይ ሲፋቅ የሚገኘው አፈር እንጂ ወርቅ አይፋቅም። ሰው ሰባ ኪሎ ቢሆን ሰባ ኪሎ አፈር እንጂ ሰባ ኪሎ ወርቅ አይወጣምና ስለዚህ ከትዕቢት ራሳችን ዝቅ ልናደርግ ያስፈልጋል ማለት ነው። ምክንያቱም ዲያብሎስን ሳጥናኤልን ከመላእክት ለይቶ ጨለማ ያወረደው ትዕቢቱ ነው። እንደገና ደግሞ እነ አዎ ፈሮንን እነናቡከደነጾርን እነ ሄሮርስን አዎ ዜሮ ያደረጋቸው ትቢታቸው እና ከትቢት ወጠን እግዚአብሔርን ልናከብር ያስፈልጋል። ሶስተኛውና የመጨረሻው ገንዘብ ነው። ገንዘብ ከባድ ነው። የአይቆብ ልጆች ወንድማቸውን ዮሴፍን የሸጡት ለገንዘብ ነው። በዚያ ምክንያት በጥጋባቸው ከነአን ማርና ወተት የምታፈሰዋል ለራብ ዳርገዋታል። ወገናቸውን ህዝባቸውንም ለ430 ዘመን ስደተኛ አድርገውታል። ያ የገንዘብ በሀያ ብር ወንድማቸውን ሽጠው ማለት ነው። ይሁዳ እንዳለመታደል ሆኖ ኢየሱስ ክርስቶስን በሰላሳ ብር ሽጦ ታንቆሙቷል። ሰው ለገንዘብ ማደርና ለገንዘብ መዋል የለበትምና ከዚህ ራሳችን መጠበቅ ያስፈልጋል ማለት ነው። ስለዚህ ሰይጣን በቤተ መቅደስ ባቀረበው ፈተና ድል በተነሳ ጊዜ የገንዘብ ብዛት፣ የስልጣንና የግዛት መስፋፋት ፍቅር እያሳደረ ድል የሚነሳቸው ሰዎች አሉና በቤተ መቅደስ ቢሆን ድል ነሳኝ እንጂ ብዙ ተንቀሳቃሽ በሚታይበት በዚህ ድል እነሳው ነበር ብሎ ለምሳሌ መኪና፣ ለምሳሌ አውሮፕላን፣ ለምሳሌ መርከብ፣ ለምሳሌ ብር ዶላር፣ እንዲህ አይነት ነገር አሳይቸ ድል ነሰዋለሁ ብሎ አሰበ ይላል። ጌታም ይህንን ሐሳቡን አውቆ የፍቅረ ነዋይ ፈተናውን ለመሻር ከኢየሩሳሌም ቤተ መቅደስ ወደ አንድ ተራራ ሄደ። ከዛም ሰይጣን ንጉስ መስሎ መጥጦ ጠጠሩን ጭንጫውን ወርቅ ዶላር፣ አዎ ሳርቅጠሩን ግምጃ መጋረጃ የዱር አራዊትን ፈረስ በቅሎ፣ አዎ በሬ በግ አስመስሎ ለሰዎች የሚያሳየውን እይታ ጌታም አው እንደ ተራ ሰው አው መስሎት፣ እሱ ግን አውቆ ይመለከትለት ነበር። ሊታዘበው ነው፣ ሊመለከተው ነው። ዛሬም እግዚአብሔር በገንዘብ ስንት ሸጠው በሙስና በፍቅረ ነዋይ አው ሰውን ዛሬ ትልቁ በሀገራችን በኢትዮጵያ ላይ ዋጋ የሌለው ሰው ነው። ዋጋ ዋጋ ያጣ ሰው ነው። ሌላው ሁሉ ውድ ነው። ገበያ ላይ ብንወጣ ሁሉም ሰማይ ወጧል። ዋጋ ያልተገኘለት ሰው ዛሬ ላይ ግን ዋጋ አጧል ማለት ነው። ይህን ነው እግዚአብሔር ሊያስወግድ ዲያብሎስን ዝም ብሎ ይመለከት ነበር። ዛሬም እግዚአብሔር እያየን ነው። ሰው ሰውን ሲሸጠው፣ ሰው ሰውን ሲበላው፣ ሰው ሰውን ደሙ ሲጠጣው፣ ሰው ሰውን ሲያቃጠለው እግዚአብሔር እያየ ነው። በራሱ ላይ የመጣውን ዲያብሎስን ተናግሮ እስከሚጨርስ ዝናሩን እስከሚፈታ ዝም ብሎ የተመለከተ አምላክ ዛሬም መጨካከናችን እስከሚያልቅ ድረስ እስከሚሟጠጥ ዝም ብሎ እያየን ነው። ግምጃ መጋረጃ የዱር አራዊትን ፈረስ አስመስሎ አዎ ታየው ይላል ለአምላክህ ለእግዚአብሔር ስገድ ብትሰግድልኝ እነዚህ ሁሉ ያንተ ናቸው አለው። አቤት ዲያብሎስ! ይህ ሁሉ የእኔ ነው የእኔ ግዛት ነው ለወደድኩት ሰጠዋለሁኝ፣ ብሰግድ አደርግልሃለሁ ሲለው፣ ለአምላክ ለእግዚአብሔር ስገድ፣ እሱን ብቻ አምልክ ተብሎ ተጽፏል፣ ታዟል ከእኔ ወግድ አለና ገሰጸና፣ ካጠገቡ አስወገደው፣ በስልጣኑ ስለመጣ ምክንያቱም፣ ንጉሥ በንጉሥነቱ ጎርማሳ ወይም ደግሞ ወጣት በሚስቱ ያው ቀናተኛ ነውና እኔ እግዚአብሔር በቀናተኛ ነኝ ይላል እግዚአብሔር። ለስልጣኑ ቀናተኛ ነው፣ በስልጣኑ ከመጡበት ሁሉንም ይጥላል እግዚአብሔር። ሰይጣን ድንጋዩን ዳቦ አድርግ በማለትና ከቤተ መቅደስ ዘለ ውረድ በማለት ጌታችንም በፈጠነው ጊዜ ለመጣበት ፈተና ማፍረሻ የሚሆን እውነተኛ መልስ በመመለስ ብቻ ድል ነሳው እንጂ ከኔ ወግድ አላለውም ነበር። በመጨረሻው ፈተና ግን ስገድልኝ በማለት በአምልኮቱ ስለገባበት ለተናገረው ፈተና ተገቢው መልስ ከመመለሱም በላይ ከኔ ወግድ ብሎ አባሮታል ይላል። እኛም ሃይማኖትን የሚያስለውጥ አምላክን የሚያሰድብ ጠላት ቢነሳ በቃለ እግዚአብሔር መክሮ አስተምሮ አልመለስ ካለ መገሰጽና ማራቅ። አዎ ከሃይማኖት ጠላት ጋር ተስማምቶ መኖር የማይገባንን ቅዱስ ጳውሎስ ሁለተኛ ቆርንቶስ 6 14 እንዲሁም ዮሐንስ አንደኛ ዮሐንስ ማለት ነው 9 11 ላይ እናገኘዋለን። ጌታችን በእነዚህ የሰይጣን ፈተናዎች ሊፈተን መፍቀዱ ሰይጣን የሚመጣብንን ፈተና የመቃወም ስልት ሊያስተምረንና ድል መንሳቱ ኃይል እንደሚሆንን ለማሳየት ነው። ዮሐንስ 16 3 አዎ አርያነቱ ለእኛ ሊያሳየን መሆኑን አውቀን በቤተ ክርስቲያን የታዘዝኑን ጾም መጾም ይገባል። በዚህ ጊዜ ፈቃደ ሥጋን አዎ ማስወገድ፣ በሰይጣን የሚመጣውን ፈተና በጾም በጸሎት በትዕግሥት ድል ብንነሳ የእግዚአብሔር መላእክት አዎ እንድንነሳው ይረዱናል ማለት ነው፣ ይረዱናል። ስለዚህ ጾም ስንጾም በምንዘጋጅበት ሰዓትና በምንጀምረው ሰዓት ሦስት ነገሮች ትዝ ሊሉን ያስፈልጋል። በሦስቱ እንዳትስቱ ስስት፣ ትዕቢት፣ ፍቅረ ንዋይ እነዚህ አሳታቾች ናቸውና ከዚህ ራሳችን ጠብቀን ጾማችንን ጾመን ደበራነትን ሳይሆን እንዲያበቃን የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። ከስስት እግዚአብሔር አምላክ ሁላችንንም አብሮ መብላት፣ አብሮ መጠጣት፣ አብሮ መኖር ይቺ ሀገር ሰፊ ናት፣ ለሁላችን የምትሆን ሀገር ናት። ነገር ግን አዎ እኔ ብቻ ልኑር፣ እኔ ብቻ ልብላ፣ እኔ ብቻ ልጠጣ፣ እኔ ብቻ ባለስልጣን፣ እኔ ብቻ ባለሀብት፣ እኔ ብቻ ነጋዴ፣ እኔ ብቻ ለዋጭ፣ እኔ ብቻ አትራፊ የሚለውን ስስት እግዚአብሔር ያስወግድልን። ሁለተኛው ትዕቢት ነው። ከእኔ በላይ ዘማሪ፣ ከእኔ በላይ አስተማሪ፣ ከእኔ በላይ ቀዳሽ፣ ከእኔ በላይ ተኳሽ የለም የሚለውን ቋንቋ ትዕቢትም እግዚአብሔር ያስወግድልን። የሽሮ ድንፋታው ግማሽ እንጀራ እስከሚገባበት ነው ተብሏልና የኛ የእኛ ትዕቢትና ድንፋታ እግዚአብሔር ኃይሉን እስከሚያዝወር ድረስ ነው። ፈርዖንን ወደ ውሃ ከቶ ሄሮድስን በትልመቶ ናቡከደነጾርን እንደ እሪያ ሳራስ ግጦ ያስወገደ አምላክ እኛን እንዲህ ላለማድረግ እጁን የሚይዘው ስልጣኑን የሚገድበው ምንም ነገር የለም። ምሕረቱ ብቻ ነው የሚገድበው እና ከትዕቢት ራሳችንን እግዚአብሔር ያርቅልን። የመጨረሻው ፍቅረ ንዋይ ነው። ሰዎች ገንዘብ በመውደድ እግዚአብሔርን አጠዋል፤ እግዚአብሔርን አላተረፉም። ዛሬ በገንዘብ ምክንያት ሃይማኖት የሚለውጡ ሀገር የሚለውጡ ሰው የሚያስገድሉ ሰዎችን የሚያስወግዱ ብዙዎች ናቸው፣ በገንዘብ አዎ። ስለዚህ ከዚህ ከፍቅረ ንዋይ ራሳችንን አስወግደን በሦስቱ እንዳትስቱ ተብላልና፣ በሦስቱ ከመሳት በሦስቱ ስላሴ አምነን፣ በሦስቱ ከመውደቅ በስላሴ መኒ ወደቁ ትነሳ እንዳል አባ ጊዮርጊስ ዘጋ ስጫ መኒ ወደቁ ትነሳ። በስመ አብ ወወልድ ወመንፈስ ቅዱስ፣ በሃይማኖት የጸንቼ በምግባር የጸንቼ ሰውነትን ጠብቄ፣ በወርቅ እንኳና በስላሴ እነሳለሁ። በሦስቱ እንዳትስቱ። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ ሸር አድርጉ። ለብርሃነ ትንሣኤው አምላካችን እግዚአብሔር ያድርሰን። በሦስቱ እንዳትስቱ።